በሀገራችን ኢትዮጵያ የአህጉራችንን አፍሪካ ካርታ ቅርጽ የተላበሰ ሀይቅ እንዳለ ስንቶቻችን እናውቃለን? በነገራችን ላይ በአፍሪካ ሁለት ሀይቆች አሉ፣ የአህጉራችንን አፍሪካ ካርታ ቅርጽ የተላበሱ። አንደኛው በዩጋንዳ ይገኛል፣ ሩቱቶ የሚባል ሀይቅ ነው። ከዛ በተጨማሪ ደግሞ በኢትዮጵያ እንግዲህ የአህጉራችንን ካርታ ቅርጽ የተላበሰው ሀይቅ መገኛው በጋሞ ዞን ምዕራብ አባያ ወረዳ ላይ ነው። አካባቢው እጅግ በጣም ተወዳጅ የቱሪዝም መዳረሻ ስፍራ መሆን የሚችል አካባቢ ነው። ይህንን የተመለከተ አጠር ያለ ቪዲዮ አዘጋጅተናል። እስኪ ቪዲዮን እንመልከት። ዶኔ ቀበሌ እንድንመጣ ምክንያት የሆነን ሀይቅ ከገበያው ጀርባ ይገኛል። ዜና ይስተላን ክቡራን ተመልካቾቻችን፣ በስተመጨረሻ አስቸጋሪ መንገዶችን አቋርጠን በምዕራብ አባያ ወረዳ ዶኔ ኤላ አባ በሚገኝበት ስፍራ ላይ ተገኝተናል። ከጀርባይ የምትመለከቱት ይህ አስደናቂው የአህጉራችንን የአፍሪካን ካርታ ቅርጽ የያዘው ዶኔ ኤላ አባ ይሰኛል። ስለዚህ ሐይቅ የምናውጋችሁ ነገር ይኖራል፣ አብራችሁን ቆዩ። ዶኔ ኤላ አባ ይህ ነው። ከከፍታ ስፍራው ተመልሰን በገበያው አቅራቢያ በምትገኝ ጠባብ መንገድ ወደ ሃይቁ አመራን። የሃይቁ ዙሪያ እጅግ ይማርካል። የሐይቁ ስፋት ምን ያህል እንደሆነ በውልባ አይታወቀም። ከ32.3 ሄክታር መሬት በላይ ስፍራ እንደሸፈነ ይነገራል። ጥልቀቱ ደግሞ ከ8 ሜትር በላይ ይሆናል። በሐይቁ ዙሪያ ለምለሙን ሳር የሚገጡ በርካታ የቤት እንስሳት ይገኛሉ። የሰቡ በሬዎች፣ አህያና ሌሎች የቤት እንስሳት ከተትረፈረፈው ሳር እንደ ልብ ይግጣሉ። በሐይቁ ዙሪያ የአካባቢው ማህበረሰብ ሰፊ የግብርና ሥራ ያከናውናል። የተለያዩ የሰብል አይነቶች ዶኒ ላይ ይመረታሉ። ጤፍ፣ ማሽላ፣ በቆሎና ስንዴ በአብዛኛው በአካባቢው የሚመረቱ እህሎች ናቸው። የስራስር ምርቶችን ስንመለከት ስኳር ድንች፣ ድንችና ቦየም ይመረታል። የዶኔ መሬት ማንጎ፣ አቮካዶ፣ ሙዝ፣ ሸንኮራ አገዳ በስፋት ያመርታል። ዶኔ ኤላ አባ አፈጣጠርን አስመልክቶ በአካባቢው የሚነገር አፈ ታሪክ እንዳለ በስፍራው ያገኘናቸው ሰዎች ነገሩኝና ይህንን ለማጣራት ዕድሜ ባለጸጋ ጋር ጠቁሞኝ ወደ ቤታቸው ሄድኩኝ። ስማቸው ዳቃ ውሳንጎ ይባላል፣ ባለቤታቸው ደግሞ ጪሼ ጪና ይባላሉ። ኤላ አባን አስመልክቶ ቀደምት አባቶቻችን ምን ይላሉ የሚል ጥያቄ አቀረብኩላቸው። ታሪኬ ማጫ ሳታ ሞቲ ታ አባ ባዛ አባ እክሪ ጎትራ ጉኮራ ያራ ታ አባ ግዛ አባ መረተ ከታ ቱሳ ማጫ ሳ አባ ግዛ ጉክሪ ጌት እነሱም አንድ ነብሰ ጡር ሴት የሐይቅ ውሃ መጠጣት አሰኝቷት ከአባያው ሐይቅ ለመጠጣት ካመጡላት ውሃ የተረፈው ተደፍቶ ኤላ አባን ፈጥሯል የሚል አፈታሪክ መኖሩን ነግረውኛል። ኤላ አባ ከተፈጠረ በኋላ በርካታ ቤቶችን ያሰጠመ እንደሆነ ቀደምት አባቶች ይናገራሉም ብለውኛል። ዶኔ ኤላ አባን በዙሪያው ካሉ ከፍታ ቦታዎችና ከአውሮፕላን ላይ ሆነን ስንመለከት ሐይቁ ቁርጥ የአፍሪካ ካርታ ቅርፅ የያዘ መሆኑን ማስተዋል እንችላለን። ብዙዎች በዚህ ልዩ ሐይቅ ገጽታ ተደንቀው በማህበራዊ ሚዲያዎች ፎቶግራፎችን ሲቀባበሉም ነበር። ዶኔ ኤላ አባ እዚህ አካባቢ ለሚኖረው የህብረተሰብ ክፍል የህልውና መሰረቱ ነው።

ሌላኛው ምድረገነት ነው ብዬ እንዳስብም አድርጎኛል። አካባቢው ይህንን የመሰለ ገጸ በረከት የታደለ ቢሆንም ተገቢውን ትኩረት ሳያገኝ የኖረ ነው ለማለት ያስደፍራል። ይህ እምቅ ተፈጥሮን የተጎናጸፈው ልዩ የቱሪዝም መዳረሻ መሆን የሚችለው አካባቢ በአግባቡ እንዳይተዋወቅ ያደረጉ አሉታዊ ምክንያቶችም አሉ። ክብሯን ተመልካቾቻችን ልዩ የአህጉራችንን የአፍሪካ ካርታ ቅርጽን የተጎናጸፈውን ዶኔ ኤላ አባ ምን ይመስላል፣ እዚህ አካባቢ የሚኖረው ማህበረሰብ ክፍል የሚኖርበት የህይወት መስተጋብር ምን ይመስላል የሚለው ነገር እስካሁን ድረስ እንቃኝ ነበር። በነገራችን ላይ ይህ ሀይቅ ዶኔ ኤላ አባ እዚህ አካባቢ ለሚኖረው ማህበረሰብ የህልውናው መሰረት ከመሆን ባሻገር ለጋሞ ዞን፣ ለሀገራችን ልዩ የቱሪዝም መስህብ ስፍራ ነው እና ይህንን አካባቢ አልምቶ ለቱሪዝም መስህብነት ለመጠቀም የሚመለከተው አካል የጋሞ ዞን አስተዳደር ትኩረት ሰጥቶ መስራት ያስፈልጋል። መልእክቴን ለማስተላለፍ ወዳለሁኝ። በሌላ ቪዲዮ እንገናኛለን። እስከዛው ድረስ በያላችሁበት ሰላም ይብዛላችሁ።